ምን አገባኝ? እኔ እኮ ሲጠራኝ እኮ እዩ ብቻ ነው። የሆነ እቺ ነገር ስትሞቅ ነው ነሽ ያባት ማርያም ይሄ ቤት ከዛ ለአንቺ ነው ማርያም፣ ከሄድን ነው የተቀመጠ። ባረጉት እንጂ ቤቱ ጋይስ፣ ባረጉት እንኪ። አንቺ ብር ነው ወይኔ፣ ሌባ ማርያም። በቀደም ሶስት መቶ ነበረኝ አለ ያቡ። አሁን ሶስት እንጀራ ወሰደ።

ፈትፈት ያለ ነገር ነው። እንዴት ነው? ከታፐርዌር ወጥቶ ከድግስ የተላከ።

እኔ ምን እኔ እንጃ ጊፍት አጥቼ ምናምን አለው። ያው ጊፍት እህቶቹን የሚሰጡት ወንድሞቹን የሚሰጡት ግን ቲክቶኩ በቃ አስጣላ የሆነ እጅ እጃ አለ። ማርያም በዛ አድርጌ ሰረቅኩ መሰለኝ። ለጠግብ ነኝ ቁርኝ እየላከ እንጂ አዳ አሳበደኛ እንጂ ይልካል። እንትኑን እንትን ነው ጌመር ነው። ደስ ይላል። በምን አወቄ? ኦኬ እኮ ሊጁ ነው ያልኩሽ እንደሆነ እንዴ። እነ ዜድ ምነው ጠፋሽ ከቲክቶክ? በሰላም ነው። እኔ ጋ እየላከ ነው እንዳትቀበያው። አ ነው አይደለም። የንትን የሆነ ባንዲራ ያለው ፕሮፋይል ላይ

ኧረ ዝም አይለኝም ብያው፣ ድሩ አንድ ቀን አግኝቻለሁ። እኔ ልመጣ ስለው ይሻልሻል ይሻልሻል ይለኛል። ወላሂ ይሻልሻል አለ ይሻልሻል። አሁን ጠጪ ከረክ ጠጪ ምናምን እያለኝ ወላሂ እንትን ይለኛል። እኔ ደግሞ ተቀይርሽ ፍጥጥ ማለት አልወለድም፣ ከሰው ጋር መፋጠጥ። ከእነሱ ጋር ግም ግቢ ምን እንደምበላ ራሱ እንቁላሉ አሳመነኝ። ሌላ ነገር እንቁላል አይደለም፣ እንቁላል እንዳትበይ እንትን፣ ስፓይሲ ያለው በርገር ዘጃ በራጣ በጅብን ልበላ እያሰብኩ ነው። በራጣ በጅብን በስፓይሲ ምንድን ነው ስፓይሲ? ሴትዮዋ እኔን ልታፈነጂኝ ነው እንዴ? ስፓይሲ ስፓይሲ የምትይ እንትን፣ ሽ ትንሽ ከፈት ብሎልሽ እንድትበይ ነው። በዚህ ሰዓት ምን እንደምፈልግ ሰቅ ያለሽ ረጁ። ማታ ማታ ስመጣ ብቻ ቤት ውስጥ አለማቃሰት በቃ ደህና ሆኜ እንደ በፊት ይመምጣት ማን ወይ እናትሽ። ወላሂ በጣም ነው የሚያመመኝ። ልጁን ራሱ አሳቀቁት እኮ እንደዚህ ያመመኝ። ዋውን ጠጪ፣ ዋውን ያሹን ደግሞ ጠጪ። ለጠውት ነው እባክሽ እሱን ጠጥቼ ነው። አሁን ደግሞ ሽንት ቤት መመላለሰው ይሻላል። ጠጪና ሽንት ቤት ብትመላለሽ ይሻላል። ኢንሻአላህ ቻው። በቃ አሁን እያስገባው ደሞ

ወርቅ ቤት እንክፈት። ካልሆነ ጋይስ ካላስ፣ እኔ ከሰማይ መና ይውረድልኝና እኔ ከፍቼ በሰጠዋት ሁልሽም። አሁን እዚህ ጋር ሁለት መቶ ስልሳ ለረጁ ብር ስርዓታ። ለረጁ አዝንብላት እባክን፣ ለረጁ አዝንብላት ድርሃሙን አዝንብላት። በሉ በሉ፣ እኔ ወርቅ ቤት ከፍቼ ሰጣት አሉ። ምን አባቱ ከሱ ይበልጥ፣ ከሱ ይበልጣል እንዴ! እንዴ፣ ምን ነው? አውርድላት ከሰማይ የሆነ ነገር፣ ለረጁ አውርድላት፣ በሉ ሲወርድልኝ አልሸመጥጣትም ወላሂ ላዚም ያው ምንላችኋለሁ፣ ሲወርድልኝ አልሸመጥጣትም። ልክ እንደወረደልኝ የእጀ ከፍቼ ሰጣታሉ ያ በደ ወርቅ ቤት ከፍቼ ሰጣታለሁ። በቃ እኔም ድራዬ ድራዬ ቤትን ስፍት ታደርጋለሁ። ለእሷም ወርቅ ቤት ሰጥቼ ሰጣሰርች ከፍቼ ሰጣታለሁ። የሚቆጣት የለም ቢያማት ጥርጥ ማርጋ ሄዳ ትተኛለች። የራሷን ያልኳችሁ የራሷን ሰጣታለሁ። በቃ ምን አባቱ ሁላዚም አልሸመጠጣትም አልሸመጠጣትም ከሰጠኝ ያልኳትን ነው ማድረግላችሁ እዚህ እናንተ ፊት ያልኳትን ነው እጀ ማድረገው ከእሷ ይበልጣል እንዴ ምን አባቱ ለማን ለሪሙ ወርቅ ሲነሳ ማን ነው የሚነሳው አብሮ እናንተ ምን ሆናችሁ ነው ወርቅ ሲባል ማን ነው አይምሯችሁ ውስጥ ቀድሞ የሚመጣው ወርቅ ልግዛ ብላችሁ ስታስቡ አይምሯችሁ ውስጥ ቀድሞ የምትመጣው ማነች ሪም ነችው ኦፍኮርስ አይደለም ብትሉኝ አላምናችሁ ትላንት ዕጣ የደረሳችሁ ተሙ ስለ ትላንት ዕጣ የደረሳችሁ ልጆች ሁሉ እንኳን ደረሳችሁ የሚያስብሉ ናቸው። ወላሂ ላዚም እንኳን ደረሳችሁ የሚያስብል አይደል? የደረሳችሁ ልጆች እጣ ይወጣላችሁ ትላንት ነው። ወላሂ ላዚም እንኳንም ደረሳቸው የሚያስብል ነው። እንዳንደ ይወጣላቸው በአሁኑ ብናር ግች እጣው ውስጥ እገባለሁ እኛ እኮ ማንገባው ጋይስ፣ እኔ እኮ ማልገዛው በዘመድ አደረጉት። እዛው ሰጡ ድንገት ኢንኬዝ አለ። ለእኔ እዱሉን ቢያዞሩ ኢንኬዝ እዛው ሰጠውተ ለዘመድ ምናምን አወጣጡ እንደሆነ ግልጽ ነው። በጣም ግልጽ ነው። እኔ እየድረሰኝ እንጂ አሁን ገዛሉ የሆነ ነገር ገዛ ነው። እጣ ውስጥ እጄ ግብት ተላለ ግብት ማገባኝ ለማን ማገባ ወላሂ፣ በጣም እንዳወራ የታወቀኝ ጉሮሮዬ ሲደርቅ ሁኑ ሪከርደር አርግቼ ፖስት ሪከርደር ያገኛችሁትን ፖስት አድርጉ። ፎሎ ያደርጋሉ። ያን እሺ፣ ጋይስ እንደዛ አድርጉ። ግን እኔ ነው መታችሁ፣ ፎሎ አስደርግኝ፣ እኔ ወይ ወይ አንድ ሺህ ወይ መቶ የቀረው ሁለት መቶ የቀረው ለመድፈን ምናምን ፕሊዝ አርጉልና ምናምን ብዬ ለላላችሁ ይችላል። እኔ ስራ ነው የምሰራበት ስራ